ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ባላችሁ? እንዴት አመሻችሁ? አምላካችን ቅዱስ እግዚአብሔር ስሙ ዛሬ ምዞት የሚመሰገን እና የተወደ ሰይፉ እንኳን ለብርሃነ መስቀሉ በሰላምና በጤና አደረሳችሁ አደረሰ። እንግዲህ ዛሬ ደመራ የምናከብርበት ዕለት ነው። ታዲያ ከደመራ ጋር በተገናኘ ከትላንትና ጀምሮ በጣም ብዙ ውዝግብ ሲያስነሳው የነበረው የአባ ህፃን ንግግር ነው። እኔ አባ ህፃን ምን እንደነካቸው አላቅም በመደገፍም በመቃወም ውስጥ ሆኜ ነው አሁን ያለሁት። የአባ ህፃን ንግግር ለምንድነው ጸጋዬ እንዴት የምትደግፈው የምትሉ ሰዎች ካላችሁ የምናወራው እሱን ነገር ስለሚሆን እናወራለን። ስለዚህ እስከ ፍጻሜ ተከታተላችሁ ሀሳቤን በደንብ ታገኙታላችሁ ብዬ አስባለሁ። እንግዲህ አባ ህፃን ሎዛ ሚዲያ ላይ ቀርበው ሀሳብ አስተዋል። መጀመሪያ ሎዛ ሚዲያ ላይ በመቅረባቸው ምክንያት ኮምፕሌንት ላንሳ። አንደኛ ነገር የቤተ ክርስቲያን መግለጫ ከሆነ በቤተ ክርስቲያን ኦፊሻል የሆኑ ሁለት አንድ ትልቅ ቻናል አለ። ከዛ ደግሞ ተደራቢ ቻናል አለ። ኢኦቲሲ ቲቪ አለ። ኦፊሻል የቤተ ክርስቲያን መግለጫ ከሆነ በዛ በኩል ነበር መምጣት የነበረበት። ነገር ግን አይደለም፣ በማሳን በኩልም አይደለም። ጳጳሳት ሞት የተናገሩት ሁለቱም በኩል አልሆነም። ስለዚህ እኔ ለምን እንደሆነ በማላቀው ሁኔታ ላይ አባ ህጻን በግለሰብ ሚዲያ በሎዛ ሚዲያ ላይ መጥተው ሀሳብ አንስተዋል። እኔ ከሎዛ ሚዲያ ጋር ስለማላቃቸው ችግር የለብኝም። ስለዚህ የቤተ ክርስቲያን አቋሟ ነው፣ መግለጫዋ ነው ብዬ አልቀበልም። ይህን ሀሳብ እንደ ሀሳብ። ሁለተኛ፣ ቀደም አባ ህፃን የሄዱበት አካሄድ ደግሞ በጣም ስሁት የሆነ አካሄድ ነው። ስሁት የሆነ አካሄድ ማለት ምንድን ነው? ከዚህ በፊት የምናደርገው አስመስለው ነግረውን አሁን ቁጭት ውስጥ እንድንገባ ነው ያደረጉት። በደም ሰሞኑን ከዚህ በፊት የምናደርገው አስመስለው ነግረውን ቁጭት ውስጥ እንንገባ አድርገውናል። ለምሳሌ ናንሳ ከዚህ በፊት በመስቀል በዓላቶቻችን ላይ ግለሰቦች ስዕለ ማርያምን ይዘው ይወጡ ነበር። እንዲህ በደንብ ሰሙ። ከዚህ በፊት በመስቀል በዓላቶቻችን ላይ መስቀል በምናክብርበት ዕለት ግለሰቦች፣ ምዕመናን ስዕለ ማርያምን ይዘው ይወጡ ነበር። እንዲህ ከመቼ ጀምሮ ነበር ስዕለ ማርያምን ይዘን ወጥተን መስቀል አክብረን የምናቀው? አሁን በጣም ብዙ ሰው የተናደደበት ሁኔታ ልንጋራቸው ስዕለ ማርያምን እንዳንስ ተከለከልን ነው ከዚህ በፊት ትይዝ ነበር ወይ ስዕለ ማርያምን ጥያቄ እሱ አሁን አባ ህጻን የግል ፍላጎታቸው መተው ሐሳብ ስለነገሩን ሁላችንም ተበሳጨን እንዴት ስዕለ ማርያም እንከለከላለን ተብሎ መጀመሪያ ይዘነው እንወጣ ነበር ወይ ጥያቄ ይሄ ነው ግን ተከለከልን የሚለው ነገር ስለመጣብን ግን በጣም ተናደናል ተበሳጭተናል ዛሬ አሁን እልህ ተጋብተው ስዕለ ማርያም ይዞ ሊወጡ የሚችሉ ሰዎች ይኖራሉ እንዴት እንከለከላለን ብለው ከዚህ በፊት ይዘነው እንኳ እንወጣ እኔ አላቅም። እስካሁን ድረስ ይዘን ወተን ከነበረ እኔ ወሳፕ ቴሌግራም ክፍት ስለሆነ ላኩልኝ። ስዕለ ማርያም ይዘን ወተን እምናቅ ከሆነ እንደ ምእመን እንደ መዘምራ ነው ወይንም ይሄ ትሪት የሚሰራበት ወይ ደግሞ ድርጊቶች ድርጊቶቹ የሚከናወኑት ለትሪት የሚቀርቡት ሳይሆን እንደ ምእመን ግን ስዕለ ማርያም ይዘን ወተን አናቅም። እኔ እስከማውቀው ድረስ የምናቅ ከሆነ አሳውቁኝ። እስቲ ወደ አባ ህጻን ነገር ልምጣ እንገምግም። እሱ በዚህ ለመምጣት የተገደድኩት ከሳምንት በፊት በሎዛ ሚዲያም ተገኝቼ ኢንተርቪ መስጠቴ ይታወቃል። ነገር ግን በዛ ኢንተርቪ ላይ እኔ መልእክቱን ያስተላለፍኩትን ለበጎ ዓላማ ባላንስ አርጌ ግራና ቀኝ ሁሉንም እንደሚመጥን አርጌ የተናገርኩትን ነገር ከነዛ ውስጥ ቅንጭብ ቅንጭብ እያደረጉ እያወጡ ያን መልእክት ለሌላ ፍላጎት እንደየስሜታቸው ስለለቀቁት እዛም ላይ ኢንተርቪው ሙሉ ኢንተርቪው ላይም አይታችሁት እንደሆነ ይህን ሙሉውን እዩት ብዬ ግብዣ ሰጥቻለሁ። እየቆራረጣችሁ ግን ለተለያየ አላማ እንዳታውሉት የሚል ተናግሬያለሁ። ይህ ማለት ደግሞ ያልኩት ነገር አልቀረም። አሁን ለሚፈልጉት አላማ በተለይ ከፊት ለፊታችን የሚመጣው የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ መስቀል የተገኘበት መስቀልን የምናከብርበት በዩኔስኮ የተመዘገበ ታላቁን በዓል የምናከብርበት ይህ በዓል ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትልቁ በዓሏ ነው። የአደባባይ በዓል ከተባሉት አንዱ ነው። ስለዚህ በዚህ በዓል ላይ ደግሞ ሆን ተብሎ በዓሉን ለማደብዘዝ በዚህ መግለጫ እና በዚህ ምክንያት በዓሉን ለማደብዘዝ የሚካሄደው አካሄድ ተገቢ አይደለም። አሁንም ወደኋላም ወደፊትም ህግ የራሱ መንገድ አለው። የራሱ አካሄድ አለው። በራሱ መንገድ አሁንም እየሄዱበት እንደሆነ ከህግ አካላትም ሰምቻለሁ። በህግ መንገድ ሁሉን ጥያቄያችንን እንጠይቃለን። ከዚህ በፊት እንዲያደርጉልን እንደነበረ አሁንም እያደረጉ እንደሆነ አውቄ ያለው። በዚህ መሰረት ማንኛውንም ጥያቄ ካላችሁ በአካልም በስልክም ደውሎ መጠየቅ ይቻላል። ከዛ ውጪ ግን በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገወጥነት ነው። ጥያቄ ነው። ከመጀምሮ ነው። ምዕመናን ስዕለ ማርያምን ይዘው መስቀል አደባባይ ተገኝተው የሚያውቁት ከመጀምሮ ነው። ቤተክርስቲያን ባላደረገችበት፣ ምዕመናን ባላደረጉበት እንደሚያደርጉ አስመስለውን ነግሩ፣ ለምንድን ነው የሚያጨቃጭቁን? ለምንድን ነው አጀንዳ የሚሰጡን? ከዚህ ፊት አድርገነው አድርገ ማናውቀው ከሆነ ከዚህ ፊት ተደርጎ ማያውቅ ከሆነ ለምንድን ነው የሚያጨቃጭቁን? ይህን ስዕል ሰጥተው አንስተነው አናውቅም። ሀሳቡ የለን አሁን ግን ወጣቱ ግን ተከለከለን የሚል ስሜት ውስጥ ገብቶ ግን ቲክቶክ ላይ ሲራወጥ እያየ ነው። ፌስቡክ ላይ ሲጻጻፍ እያየ ነው። መጀመሪያው ስናደርገው ነበር ይሄን ነገር። ለምንድን ነው ከቤተክርስቲያን አባቶች አጀንዳ የሚሰጠን? ለምንድን ነው ለምንድን ነው ኦርቶዶክሳውያን በባንዲራ ምክንያት ያለቀው እንዳለ ሆኖ እያወቅ በስንት መከራ ወጣቱ እንደው በሰላም እንደው በዓል ማሳለፍ እየከበረው እንደሆነ እያየን ድጋሚ ሌ አጀንዳ የሚሰጠው ለምንድን ነው? እናስታውሳለን እኮ ወጣት በዓል ማክበር አቁጣለሁ ከባንዲራ ጊዜ ጀምሮ ኦርቶዶክስ ኦርቶዶክሳዊ ያልኩ በየበዓሉ እየሞቱ ነው እየታሰሩ ነው እየተገደሉ ነው እንደዛው እያለ ስንቱ እንደተጨፈጨፈ ነው ማለት ነው ስለዚህ በየበዓላቱ ለምንድን ነው አጀንዳ የሚሰጥን በፊት በፊት ከመንግስት ነበር የሚመጣው አሁን ከቤተክርስቲያን አካላት መምጣት ጀምሯል ከዚህ በፊት ስዕለ ማርያምን ይዞ መስቀል አደባባይ ይገኝ የነበረ ሰው ምን አይነት ሰው ነው ለምንድን ነው አጀንዳ የሚሰጡን ለእናንተ ለምንድን ነው የሚሰጡን አጀንዳ ነውር አይደለም ወይ እዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰቶት በጠዋፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጠዋፎች ለእያንዳንዱ ይል። ከዛ ውጪ ግን ምንም አይነት ነገር ቲሸርት፣ ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዛ ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ ሲጀምር ምንድን ነው ክብር የምታጣው ከዚህ ታደርገ አናውቅም እንጂ የእመቤታችንን ስዕል ይዘን መስቀል ደመራ በዓል ላይ ብንገኝ ምንድነው ክብሯ የሚጎል ነው ከመጀመሩ ነው። የመንፈሳዊ በዓላቶቻችን ላይ የእመቤታችንን ስዕል ይዘን በመቅኘታችን የእመቤታችን ክብር የሚጎልበት ምክንያት ምንድን ነው? ከመጀመሩ አምልኮ ስራችን የምንፈጽመት በቦታ በሙሉ እመቤታችን እኮ አለች። ከመጀምሮ ነው። መስቀል ደመራ በዓል ላይ ለመክበር ስንሄድ እመቤታችን ስዕል ይዘን ብንሄድ የሚጎልባት ክብሯ ምን ተደርጎ ነው? መስቀል እኮ የክርስቶስ ነው አይደለ? የክርስቶስ መስቀል ለማክበር ስንሄድ እመቤታችን ይዘናት ብንሄድ ምንድነው ችግሩ? በዛው መስቀል ስር እኮ የምቤታችን ነበረችው። የምቤታችን እኮ በዛው አጀንዳ ያለበት አክብረን በደንብ አድርገን ለምቤታችን ያለን ክብር፣ ለምቤታችን ያለን አመለካከት ትላንትና በተናገርኩት ልክ ነው። እመቤታችን ድንግል ማርያም ለኛ ማንነታችን፣ ውበታችን፣ ክብራችን፣ አለኝታችን ናት። ስለዚህ በእመቤታችን ምንጊዜም ቢሆን አንደራደርም። ነገር ግን ከማይመለከተው ከበዓለ መስቀል ላይ በዛ ቦታ ላይ ስዕል ይዘን እንገኝ ብ እውነት የመስቀል በዓል አከባበር ላይ እመቤታችን አይመለከታትም? ከማይመለከተው ማለት ነው ማለት ነው። እመቤታችን መስቀል ደመራ በዓል ላይ መገኘት አትችልም? ስዕሏ መገኘት አይችልም? ምንድን ነው የማይመለከተው ማለት እውነት እመቤታችን አይመለከታትም መስቀል ለበዓል መከራ መስቀልን በዓል ማክበር ላይ እመቤታችን አይመለከታትም የሚቀሰቀሱ ቅስቀሳዎች ተገቢ ባለመሆናቸው የራሳችንን በዓል የሚያደበዝዝም በመሆኑ ሁሉም ወጣቱ ተናቦ ከዚህ በፊት እንደነበረ ሁሉ በዓላችንን በሰላም በፍቅር በጤንነት እንድናከብር ጥሬን አስተላልፋለሁ እየቆራረጣችሁ ለምትለቁትም ምንም የሚጠቅም ነገር ስለሌለ ከለቀቃችሁ ሙሉ ሀሳቡን ልቀቁት። ካልሆነ ግን ለተለያየ ፖለቲካ ፍጆታ ሲባል እየተቆረጠ ከማይመለከተው ጋር እየተቆረጠ እየተቆረጠ የሚለቀቀው ነገር ለሌላም ሌላ መልእክት ስለሚሰጥ ከወዲሁ እንድትቆጠቡ በእግዚአብሔር ስም እያሳሰብኩኝ፣ በዚህ አጋጣሚ ሎዛ ሚዲያም ይህንኑ እድል በድጋሜ ስለሰጠኝ የሚታረሙትም እንዲሁ እንዲያርም እድል ስለሰጠኝ በሚዲያው በራሴ ስምና እንዲሁም በቤተ ክርስቲያን ስም አመሰግናለሁ። ከዚህ በተረፈ እግዚአብሔር ይስጥልኝ። በዓሉ የሰላም የፍቅር፣ የአንድነት በዓል ይሁን እላለሁ። አመሰግናለሁ። ሰው እንዲናደድ አድርገው ሰው ውስጥ እንዲገባ ካደረጉ በኋላ መልካም በዓል የሚሉት ነገር በጣም በጣም በጣም ጨዋታ አንዳንድ አይገባኝም። እግዜር የሚያውቅ ሰው እንዲናደድ እንዲበሳጭ ካደረጉት በኋላ መልካም በዓል። ይህ የማይነጥፍና ወረት የሌለው ፍቅራችንን ለወንድሞቻችን እንለግሳቸው። ነገ የደመራ በዓል ከዛም የመስቀል በዓል በታላቅ ድምቀት እንግዲህ ይከበራል። እነኚህም በዓላት ለማክበር ያልታደሉ ሶስት ወንድሞች አሉን እውነቱን እውነት ሐሰቱን ሐሰት ስላሉ እውነትን እየገለጡ ነፍሳትን ወደ ቤተ ክርስቲያን ስለጨመሩ የሚሳደዱ ወንድሞች እፎይና ጳላዲዮስ በመሳደድ ወንድማችን ብሩኬ ደግሞ በእስር ይህንን በዓል ያሳልፋሉ። ወንድሞቻችን ክህነት ማዕረግ ሳይኖራቸው ለቅድስት ቤተ ክርስቲያን የሚጠቅመውን በመስራት እናውቃቸዋለን። በደላቸውም ለእኛ የተገለጠ ነው። ስለዚህ በዚህ በዓል እነዚህን ወንድሞች መርሳት በፍጹም አይገባምና ሜንሽን እያደረጋችኋቸው እንኳን አደረሳችሁ በማለት መልካም ምኞት እንድትመኙላቸው ጠይቃቸዋለሁ። ግድልም ይህ ቀን ያልፋል። እናመሰግናለን። እነኚህ ወንድሞቻችን በስደት ያሉ ወንድሞቻችን ናቸው። እግዚአብሔር አምላካችን አንድ ቀን ወደ ቤታቸው ነው ያበቃቸው። የታሰሩትም እንደሚፈቱ ተስፋ እናደርጋለን። ታዲያ ከዚህ ጋር በተያያዘ ወንድማችን ዲያቆን ዘማርያም ከመስቀል በዓል ጋር በተገናኘ እውነት መስቀል በዓል የኦርቶዶክሳውያን ብቻ ነው ወይስ ፕሮቴስታንት ውስጥ ይህን ነገር አያከብሩትም ወይ የሚለውን ነገር የሉተራውያን ናንስ ሀሳብ ይመስላልስ? ነው ያውቃሉ፣ ሉተራውያን መስቀል እንደሚያከብሩ እናንተ። እንደው ይሄ ደግሞ ሉተራውያን ናቸው። በሉተራውያን እንደም ጭራሽ አንደኛ ቆሮንቶስ አንድ አስራ ስምንት ይጠቅሳል። የሚገርም እኮ ነው። አንደኛ ቆሮንቶስ 1:18 ይህን ጥቅስ ታውቃላችሁ ሁላችሁ? ምን የሚል ነው? አንደኛ ቆሮንቶስ 1:18 ይሄ አንደኛ ቆሮንቶስ 1:18 ላይ ምን የሚል ቃል ነው ያለው? ይታያችሁ እዚህ ጋር የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ቃል የእግዚአብሔር ኃይል ነውና ይላል። ይሄ Today the church commemorates the feast of the exaltation of the Holy Cross or Holy Cross Day. መስቀሉን ታከብራለች። ይሄ ማን? ሉተራውያን እንግዲህ ምን ታረጉ ይሆን? ይሄ ሉተራውያን ናቸው። መስቀል እንጨት ነው አሉ። ይሄው ኦል ሴንትስ ሉተራውያን ቸርች ኤንድ ስኩል። ይሄው ምን ያከብራሉ? ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ። ሀገራችሁን ሲያላችሁ ፕሮቴስታንቶች መሆናችሁ ነው። በዚህ ልክ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጥላት፣ አባት የተገደለበት ሽጉጥ እያላችሁ እንጨት ነው እያላችሁ ሉተራውያን ምን እያደረጉ ነው ያሉት? ወይ አንዴ ወይ ቪዛ እናስመታላችሁም እንጂ ብንችል ኖሮ አሜሪካ ወስደን እናሳያችሁ። እነዚህ ሉተራውያን ይኸው ስዕላቸው እና በጣም ይገርማቸዋል። በእውነት ስለ መስቀሉ ነው የተናገራል። ስሩ ዘ ወርድ ዘ ሳክረመንትስ እንድ ዘ ላይፍ ኦፍ ዘ ቸርች ዘ ፍሩት ኦፍ ዘ ክሮስ። የመስቀሉ ትሩፋት የመስቀሉ ፍሬዎች ምንድን ናቸው? ላይት ላይፍ ላቭ እንድ ፎርጊቭነስ ብርሃን፣ ህይወት፣ ፍቅርና ይቅርታ ነው። አርጊቭን ቱ አስ አጌን እንድ አጌን የመስቀሉ ኃይል ሊስትን ኤንድ ሪጆይስ ኢን ዘ ፓወር ኦፍ ክሮስ ዊች ጋዘርስ አስ ቱጌዘር አዘ ችልድረን ኦፍ ጋድ። በመስቀሉ ደስ ተሰኝተን በእግዚአብሔር ቤት እንሰብሰብ፣ እኛ የእግዚአብሔር ልጅ። ዘ ኤግዛልቴሽን ኦፍ ክሮስ በማን ይከበራል? በሉተራውያ እሺ አንድ ልጨምርላችሁ አንድ ልጨምርላችሁ። ማየቱ ቆንጆ ስለሆነ እንደው ከከፈተ ይህንን ያሳየኋችሁ እንሄዳለን። አሁን ያይነልን ነው ኦሪየንታሎችን ጨርሰናል። አሁን ያይነልን ሉተራውያን ሴፕቴምበር 13 ነው 2023። መስቀሉ ይኸው ነው። እንደዚህ አርገው ሉተራን ያከብራል። ደሞ የሚገርማችሁ ናቸው፣ መላእክትን ተመልከቷቸው። እዚህ ጋር እንዴት እንደሚያከብሩ ተመልከቱ። እዚህ ጋር እንደውም ጭራሽ እዚህ ጋር ምን ኮት አርገዋል። ሉተራውያን ፓስተር ጆን ባምባሮ በጣም የሚገርም ነው። እና በሉተራውያን ዘንድም ምን ይከበራል? መስቀሉ። ኦን ዘ ፌስት ኦፍ ዘ ሆሊ ክሮስ ዴይ ዊ ሴሌብሬት ጂሰስ ሴቪንግ ዎርክ ኦን ዘ ክሮስ። ቅዱስ መስቀሉን በምናከብርበት በቅዱስ መስቀሉ ቀን ምን እናከብራለን? ክርስቶስ ለእኛ በመስቀል ላይ ያደረገውን ስራውን ሁሉ እናስባለን። ለእኛ ያለው ፍቅር ያሳያል። ይሄ የሚናገረው ማነው? ሉተራውያን ያው ሉተራውያን። እናመሰግናለን ወንድማችን ዲያቆን ዘማሪያም እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። እንግዲህ ይህን ይመስል ነበር የዛ ዝግጅት። ምናባት ፕሮቴስታንቶች ባህራችሁን እምነታችሁን ባለማወቃችሁ ብቻ እናንተ እምነታችሁን ኦርቶዶክስን በመቃወም ላይ ቤዝ አድርጋችሁ የተንቀሳቀሳችሁ ስለሆነ እባካችሁ በማስተዋልና በጠበ ተራምዱ። ለማንኛውም መልካም የመስቀል በዓል ኢትዮጵያ ውስጥ ያላችሁ ደግሞ እንግዲህ ደመራውን በአካል ተገኝታችሁ ለምታከብሩ ከወዲሁ እንኳን አደረሳችሁ። ላለሁኝ ከውጭ ያለነው ደግሞ በያጥቢያችን በያለበት ደብር ላይ ሄደን ተገኝተን በዓሉ እንድናከብር አምላክ ቅዱሳን ቅዱስ እግዚአብሔር ይርዳን። መልካም በዓል ቸር ቆይ።